ጤና ይስጥልን ክቡራን የት ቤተሰቦች የሳቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ሚጥሚጣ፣ እርድ እና ሌሎች ቅመማ ቅመሞች መመገብ የጤና ጥቅም አላቸው? ሚጥሚጣ፣ እርድ ሌሎች ቅመማ ቅመሞች የጤና በረከቶች እንዳሏቸው በተደጋጋሚ ይነገራል። አልፎ ተርፎም ቅመማ ቅመሞች የሰውነታችንን በሽታ የመከላከል ስርዓትን የማጎልበት አቅም አላቸው ይባላል። በምግባችን ላይ የምንጨምራቸው ቅመማ ቅመሞች በሽታዎችን እንድንከላከል ሊያግዙ ይችላሉ? ቅመማ ቅመሞች ለበርካታ ሺህ ዓመታት የምግብ አካል ሆነው ቆይተዋል። በተለይ እንደ ኢትዮጵያ ባሉ ሀገራት እንደ ኮረሪማ፣ ከሙን፣ ቁንዶ በርበሬ በሶ ብላ፣ ጥቁር አዝሙድ፣ እርድ የየቀኑ የሕዝብ ምግብ አካል ናቸው። ሽሮ፣ በርበሬ ከበርካታ ቅመማ ቅመሞች ተመጥነው የሚዘጋጁ ሲሆን፣ በርካታ ምግቦችን ያለ ቅመማ ቅመም መብላት የሚታሰብ አይደለም። ለዘመናት የምስራቁ ዓለም ቅመማ ቅመሞች እንደ አንድ የምግብ አካልና መድኃኒቶች በሚያያቸው በምዕራቡ ዓለም በቅርቡ ነው መታወቅ የጀመሩት። ቅመማ ቅመሞች ያላቸው የፈዋሽነት ኃይል እንዲሁም ፋይዳቸው መስማት ተጀምሯል። ሄርላንድ ክሊንተን በአውሮፓውያን 2016 የምርጫ ዘመቻ ቅስቀሳቸው ወቅት በሽታን ለመከላከል አንድ የሚጥሚጣ ቃሪያ ይመገቡ እንደነበር ገልጸዋል። ኢትዮጵያን ጨምሮ በእስያ አልጫ ምግቦችን ለመስራት የሚውለው እርድ በዓለም ዙሪያ ባሉ ካፌዎች በላቲነት መጠጣት ጀምሯል። በተለይም በኮቪድ ወረርሽኝ ወቅት እርድ በሽታን ለመከላከል አቅም ይጨምራል፣ እንዲሁም በኮሮና ቫይረስ ከመያዝ ይከላከላል የሚሉ መልእክቶች በሰፊው ተጋርተው ነበረ። በርበሬ ወይም ቅመም ያልተጨመረበት ከሎሚ እና ከውሃ ጋር አቀላቅሎ መጠጣት ክብደትን ይቀንሳል የሚለው ቢዩንስ ከዘጠኝ ዓመታት በፊት የሰጠችው ያልተገባ ምክር እስካሁን ድረስ አንዳንዶቹ ይከተሉታል። የሚጥሚጣ የጤና ጥቅሞች በበርካታ ዓለማችን ክፍሎች በብዛት ጥቅም ላይ ከሚውሉት ቅመሞች አንዱ ሚጥሚጣ ነው። በርካታ ጥናቶች በጤናችን ላይ ሊያስከትሉ የሚችሉትን ተጽዕኖች መርምረው ጠቃሚ እና አሉታዊ ውጤቶችን አግኝተዋል። በሚጥሚጣ ቃሪያ ውስጥ የሚገኘው ንጥረ ነገር ካፓሳይንስ ይሰኛል። አንዳንድ ጥናቶች ካፓሳይንስን የተሰኘው ንጥረ ነገር ረዥም ዕድሜ ለመኖር ሊረዳ እንደሚችልም ያመለክታል። በአውሮፓውያንኑ 2019 የወጣ አንድ የጣሊያን ጥናት እንዳመለከተው በሚጥሚጣ የተቀመመ ምግብ በሳምንት አራት ጊዜ የሚመገቡ ሰዎች የሚጥሚጣ ቃሪያ ከማይበሉት ጋር ሲነጻጸር የመሞት እድላቸው ዝቅተኛ እንደሆነ ነው። ተመራማሪዎቹ ሲጋራም ሲጋራ ማጨስን፣ የአካል ብቃት እንቅስቃሴን፣ የተመጣጠነ ምግብ አመጋግብን፣ በአጠቃላይ ያነኗር ዘይቤንም በመቆጣጠር ነው ጥናቱን ያካሄዱት። በአውሮፓውያኑ 2015 በቻይና ወደ 500 ሺህ የሚጠጉ ኗሪዎች ። የሚጥሚጣ አመጋገብ እና ጤናን የመረመሩ ቻይናውያን ተመራማሪዎች ሚጥሚጣ መመገብ ሞትን እንደሚያዘገይ ይፋ አድርገዋል። በየቀኑ ቅመማ ቅመም ያላቸው ምግቦች የሚመገቡ ነዋሪዎች በሳምንት አንድ ጊዜ ወይም ከሚመገቡት ጋር ሲነጻጸር በ14 በመቶ የመሞት እድላቸው ዝቅ አድርጎታል ብለዋል። የጥናቶች ግኝቶችም ቅመም ያላቸው ምግቦች በየዕለቱ መመገብ በካንሰር በልብ ሕመምና በመተንፈሻ አካላት በሽታዎች ምክንያት የሚያጋጥሙ ሞቶችን እንደሚቀንስ ነው ሲሉ በሃርቫርድ የሕብረተሰብ ጤና ክፍል የስነ ምግብ ፕሮፌሰር የሆኑት ተመራማሪው ሉኪው ያስረዳሉ። ይህ ማለት ግን ሚጥሚጣ አብዝቶ መብላት መጀመር ጤናውን ይጠብቃል ወይም ከመተንፈሻ አካላት ሕመም በአጭር ጊዜ ውስጥ ይከላከላል ማለት አይደለም። በቻይናው ጥናት ምርምር ያደረጉባቸው እያንዳንዳቸው ሰዎች ለሰባት ዓመታት ያህል መከታተላቸውን ማስታወስ ጠቃሚ ነው። በዚህም ዓመታት ሚጥሚጣን የተመገቡ ሰዎች ጤናቸው ላይ በጎ ነገር ተስተውሏል። ተመራማሪው ኪዩ ሚጥሚጣን የመመገብ ተጽዕኖ አልኮል መጠጣትን፣ ማጨስንና የአካል ብቃት የመሳሰሉ የአኗኗር ዘይበን በመቆጣጠር ምርምሩን ያካሄዱት የሚጥሚጣ ቃሪያን መመገብ በበሽታ የመያዝ አጋጣሚን የሚከላከለው በካይ በካይፓይካሲን በተሰኘው ንጥረ ነገር ምክንያት ሊሆን እንደሚችል ተመራማሪው ያስረዳሉ። እንደ ካፓይሳይሲን ያሉ በሚያቃጥሉ ምግቦች ውስጥ ያሉ አንዳንድ ንጥረ ነገሮች በደም ውስጥ ያለውን ኮለስትሮልን እና የጨንጓራ ብግነትን በመቀነስ ምግብ በሰውነት የማዋሃድ ሁኔታን እንደሚጨምሩም አሳይተዋል ይላሉ ተመራማሪው። በርካታ ጥናቶች ካፕሳይሲን የምናቃጥለውን የኃይል መጠን እንዲጨምርና የምግብ ፍላጎታችን እንዲቀንስ እንደሚያደርጉ አረጋግጠዋል። የሚጥሚጣ ቃሪያ የመመገብ ለከፍተኛ ውፍረት እንዳጋለጠና ከፍተኛ የደም ግፊት ላለባቸው ጠቃሚ እንደሆነ በምርምራቸው እንደደረሱበትም በኳታር ዩኒቨርሲቲ የሥነ ምግብ ክፍል ተባባሪ ፕሮፌሰር ዞሜንሺ ገልጸዋል። ነገር ግን የሚጥሚጣ ቃሪያ አብዝተው የሚመገቡ ቻይናውያን ግንዛቤያቸው እንደሚቀንሰው ፕሮፌሰር ዞሚን ያስረዳሉ። ይህም በተለይም ከማስታወስ ችሎታ ጋር የተያዘ ሲሆን በቀን ከ50 ግራም በላይ ሚጥሚጣ መመገብ የማስታወስ ሁኔታን በእጥፍ እንደሚጨምርባቸው ምርምር የተደረገባቸው ቻይናውያን ተናግረዋል ተብሏል። የሚጥሚጣ ቃሪያ ስንበላ የሚያቃጥለት ስሜት ከግንዛቤ ማሽቆልቆር ጋር ሊገናኝ እንደሚችል ተጠቁሟል። የማቃጠል ስሜት ዕጽዋት ራሳቸውን ከበሽታዎች እና ከተባዮች ለመከላከል የሚያመነጩ ነው። ዕጽዋት ከተባዮች ራሳቸውን ለመከላከል መራራ፣ የሚያቃጥሉ ነገሮች የሚያመነጩት ንጥረ ነገር በሰው ልጅ ላይ ተጽዕኖ አናሳ እንደሆነ በዩናይትድ ኪንግደም ኒውከሳል ዩኒቨርሲቲ የስነ ምግብ ተመራማሪ የሆኑት ክርስቲን ብራንድ ያስረዳሉ። መርዛማ ንጥረ ነገር ጥሩ ሊሆን ይችላል። ለምሳሌ በቡና ላይ የምናገኘው ካፌን የበለጠ የንቃት ስሜት እንዲሰማን ያደርጋል። ከበዛ ግን መጥፎ ነው ይላሉ ክርስቲን። በዩኬ ያስቶን ሕክምና ትምህርት ቤት የምግብ ተመራማሪ የሆኑት ዱአን ሜሎር በበኩላቸው በቅመሞች ውስጥ ያሉ ንጥረ ነገሮች ለሰው ልጆች ጎጂ አይደሉም ሲሉም ይከራከራሉ። በምግብ ውስጥ የሚጨመሩ ቅመሞች ውስጥ ያሉ የሚያቃጥሉ እና መራራ ንጥረ ነገሮችን ጣም ለምደናል የሚሉት ምሁሩ የሰው ልጅ እነዚህን መቋቋም ይችላል ይላሉ። በሌላ በኩል ደግሞ በአንድ ቅመም ውስጥ ያለው ንጥረ ነገር ጥቅም ቢኖረው የምንመገበው መጠን በበቂ ስላልሆነ በረከቱን አናየውም የሚሉ ተመራማሪዎችም አሉ። አንዳንድ ጥናቶች አበራታች ግኝቶችን ይፋ ቢያደርጉም በአውሮፓውያን 2022 በ11 ጥናቶች ላይ ያደረጉት ትንታኔ ከፓይሳይሲን እና ቅመማ ቅመሞች መመገብ ለጤና የሚሰጠው ጥቅም ግልጽ አይደለም፣ እንዲሁም ማስረጃዎችም እጅግ ከፍተኛ ጥራት ያላቸው እንዳልሆኑ ደምድሟል። የእርድ ጥቅሞች በሺዎች በሰዎች ጤና ላይ በርካታ ጥቅሞች እንዳለው በሰፊው የሚነገርለት እርድ በእርድ ውስጥ የሚገኘው ኮርኬሚን የተሰኘው ንጥረ ነገር ብግነትን፣ ጭንቀትንና ሌሎች ሕመሞችን ለማከም በአማራጭ ሕክምና ውስጥ ጥቅም ላይ ይውላል። ሆኖም እርድ ስላለው ጠቀሜታ ጠንካራ ማስረጃዎች የሉም። በርካታ ጥናቶች ኮርኩሚን በካንሰር ላይ ተጽዕኖች እንዳላቸው በላብራቶሪ የተደረገው ሙከራዎች አሳይተዋል። ሆኖም ላብራቶሪ እና የሰው ልጅ አካል የተለያየ ነው። በሰው ልጅ አካል ውስጥ የሚገኘውን መጠን በጣም ዝቅተኛ ስለሚሆን ለጤና ጥቅም ላይኖራቸው ይችላል ይላሉ ተመራማሪዎች። በሰውነት ውስጥ በዝቅተኛ መጠን መገኘት ለጤና የሚሰጡ ፋይዳ የሌሎች ቅመሞች ሁኔታ ሊሆን ይችላል። ነገር ግን አንዳንድ ተመራማሪዎች አንዳንድ ቅመሞች በሰውነት ውስጥ በከፍተኛ መጠን ሲገሉ ሊኖራቸው የሚችለው ጠቀሜታ ላይ ተስፋ ሰጪ ውጤቶችን አግኝተዋል። ባለፈው ዓመት የተደረገ ጥናት እንደሚያሳየውም በቀኑ በየቀኑ ዝንጅብል መመገብ ሎፐስ እና የሪህ በሽታን ጨምሮ አቶ ሚዮን የተሰኙትን በሽታዎች መከላከል እንደሚችሉ ነው። በሚኒሶታ ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ካትሬን ኔልሰን በኩርኩሜን ላይ ጥናት ያደረጉ ሲሆን፣ ሰውነታቸው ውስጥ ከገባ በኋላ ልንጠቀምበት እንደማንችል ነው። ንጥረ ነገሩ በትንሹ እና በትልቁ አንጀት ውስጥ ካሉ ፕሮቴኖች ጋር ሲገናኝ አወቃቀሩ እንደሚቀይርም ደርሼበታለሁ ይላሉ። እርድ ጠቃሚ የሆነ ነገር ሊኖረው ቢችልም ኮሪኪሚን የተሰኘው ንጥረ ነገር አይደለም ይላሉ። ምንም እንኳ እርድ ላይ ተጨማሪ ምርምር እንደሚያስፈልግ ቢገልጹም ከሌሎችም ምግቦች ጋር ስለሚበስል ኬሚካላዊ አወቃቅሮ እንደሚቀይር ማስታወስ ይገባል ይላሉ። እርድ መመገብ ምንም ጉዳት እንደሌለው ቢናገሩም ነገር ግን እንደ መድኃኒት መጠቀም አይመክሩም። በሚጥሚጣና እርድ ላይ በሰፊው ጥናት የተደረገ ሲሆን ሙከራዎችን በአጠቃቀም እና በጤና ተጽዕኖ ላይ ትኩረት ያተኮረ ሲሆን መንሴውን እና ውጤቱንም አላዩ። ለምሳሌ አለዩም ለምሳሌ በአውሮፓውያን 2019 የተደረገው ጥናት ሚጥሚጣን መመገብ ሞትን ዝንቅ እንደሚያደርግ ያሳያል። ሆኖም ሰዎች ረጅም እድሜ እንዲኖራቸው ያደረገው ሚጥሚጣ መመገባቸው፣ ቀድሞውኑ ጤናማ የሆኑ ሰዎች ሚጥሚጣ መመገባቸው ወይም ሌሎች ተጨማሪ ምክንያቶች እንዳሉ ማወቅ አልተቻለም። በርካታ ተመራማሪዎች የቅመማ ቅመም የጤና ጠቀሜታ ከምን በላው ምግብ ጋር የተያያዘ እንደሆነ ያምናሉ። ለምሳሌ ጨውን በቅመማ ቅመም የመተካት ሁኔታዎች አሉ የሚሉት በኒውኮር ዩኒቨርሲቲ ካንጎ ጤና ማዕከል የክሊኒካል ረዳት ፕሮፌሰር ሊፕሮ ያስረዳሉ። ቅመሞች ምግብን ጣፋጭ ያደርጋሉ፣ ከጨው በበለጠ ጤናማ አማራጭ ሊሆኑ ይችላሉ ይላሉ። እንዲያውም ባለፈው ዓመት ተመራማሪዎች ጨውና ስባማ ምግቦችን በቅመማ ቅመም በመተካት ምግቦችን የበለጠ ጣፋጭ ማድረግ እንደሚቻል አስረድተዋል። ሚጥሚጣን ከአትክልት ጋር መመገብ ለጤና ጠቃሚ ቢሆንም ቅመማ ቅመሞችን በሽታን ለመከላከል ወይም ከሕመም ለመዳን ጥገኛ መሆን የለብንም። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ፣ አመሰግናለሁ።